እንደሚነሱ የምናይበት መነፅር ነው፣ የምንረዳበት መረጃ ነው

የክርስቶስን ትንሣኤ አስተባበል ብለው የእኛንም ትንሣኤ ለመቅበር ብዙ ጥረት እንደተደረገ ሁላችሁ ታውቁታላችሁ። ክርስቶስ ተነስቷል ብለው መላእክት ይመስክረው ራሱ ክርስቶስም ደግሞ እኔ ተነስቻለሁ፣ እግሬን፣ እጄን፣ ጎኔ እንዳስዩ ብሎ ያ በጦር የተወገው ጎኑ በእነ ቶማስ እጅ ተዳሶ በቀኑት የተቸረከሩ እጆቹ በቶማስ እጆች ተዳሶ እውነት እንደሆነ የተረጋገጠለት አምላክ እኔ የተነስቻለሁ እያለ መነሳቱ ያዩ ሐዋርያቱ፣ እንዲሁም ቅዱሳት አንስት፣ በተለይ ሴቶች ከምንም በላይ የመከራው መከራው ሁሉ ብቻዋ ነው የተሸከመችው። ያ ክፉ መከራ የቤታ መከራ ሉድጓን የሰበረው ያካፈረው እናታችን ቅደስ ንግድ ማርያም የተነሰው ልጇን አይታ እንደ እንቦሳ በደስታ በመዝለል እግዚአብሔርን በማመስገን እሷ ምስክር እየሆነች ደቀ መዛሙርቱ ሰርቀውታል የሚል በከተማው ተወርቶ ነበረ። ዛሬ ባለው ውሰዱት መተርቦና ያስፈልግ የአይነት ወሬ አለ ቤተ ክርስቲያኗ ቀጥ ብላ አምላክን ተከትላ ትጓዛለች ክርስትናችንም እንዲህ ነው ግን በቤተ ክርስቲያኗ ጎን በሃይማኖታችን ጎን በክርስትናችን ጎን ሌላ ወሬዎች አሉ ተሰርቋል የሚባል ይህንን እንደ ሐዋርያት እንደ ቅዱሳት አንስት በእውነተኛው መልስ ማሸነፍ እንድንችል አባቶቻችን አዋራ ምስክሮች ናቸው። ስለ ትንሣኤው እሱ ሰብከውልናል። ክርስቶስም ሰብኮልናል፣ መላእክትም ሰብኮልናል፣ ቅዱሳትም ሰብከውልናል። ምንም የሚያጠራጥር ነገር አይደለም። እንኳን አምላክ ቀርቶ ሌሎች ሰዎችም ሰዎችን ሲያስነስቱ ነበር። እንኳን አምላክ ነው፣ እሱማ በገንዛ ስልጣኑ በፈቃዱ ሞቶ በፈቃዱ ተነስቷል። ምንም የሚደንቅ ነገር አይደለም። የሚደንቀው ሰው ሰውን ሲያስነሳ ነው። በሕይወተ ሥጋው ብቻ እንኳን ሳይሆን የጻድቁ የነቢዩ አጽም የሞተውን አስከሬን ሲያስነሳ ስናይ ይህን ደንቅናል። እግዚአብሔር ደግሞ በዚያ ላይ አድሮ ስለሠራ ስናይ ደግሞ ይቀለናል እና ስለ ትንሣኤው ሳይሆን በእኛ በክርስትናችን፣ በሕይወታችን፣ በትዳራችሁ፣ በስራችሁ እንዲሁ ተሰርቋል የሚል ውሸት አይነት ሲመጣ እንዴት መቋቋም እንዳለባችሁ አሁን የጠቀሱላችሁ ቅዱስ አሁን ምስክሮች ናቸው፣ አብነት ናቸው ማለት እና ይህ የከፋ ወሬ፣ የሚሸት ወሬ ዝም ብሎ አፍንጫን ው የሚደፍን ወሬ፣ ጆሮን የሚደፍን ወሬ ይ አፍንጫን የሚደፍን ሽታ እንዳለው ማለት፣ ክፉ ሽታ እንዳለው ሁሉ ጆሮ የሚያገባ የሚያበላሽ ወሬ በዛን ጊዜ ክርስቶስ ሊያስጠቀሉ ቃለ ካህናቱ መኳንንቱ አይ ሽማግሌዎች ተነስተው ተነስቷል ተብሎ ከተወራማ ያ ድካማችን ከንቱ ሊሆን ነው። ያ እሱን ሰቅለን ለማጥፋት የጣርነው ጥረት ከንቱ ሊሆን ነው። ስለዚህ ድሮ እሱን ያገኘነው በገንዘብ ነው። በምንዋልኳችን ገንዘብ ብር ሰጠን ለወደ አግኝተን ሰቅለነዋል። አሁንም ገንዘብ የሚያደርገው ነገር የለም። ስለዚህ መቃብሩን እንዲጠብቁ አደራ ለሰጠናቸው ወታደሮች ብዙ ወርቅ ብር መስጠት አለብን ብለው ሞቱንም በገንዘብ ትንሣኤውንም በገንዘብ ለመሸፈም ፈለጉ አደረጉ። እስከ ዛሬም ድረስ ይወራል ይላል ቅዱስ ማቴዎስ ጽፎ። ማለት እስከ ማቴዎስ ብቻ ሳይሆን እስከ ዛሬም ያ ውሸት ይወራል። አይ ተሰርቋል፣ ደቀ መዛሙርት ተሰርቀውታል እያሉ ዛሬ በትንሣኤ ላይ ያሉ ብዙ ሰራዊያን አሉ፣ እንደ ሀገራችንም ብዙ ሰዎች አሉ። ግን ሁኔታው ያ ወሬው ሁሉ በምን ተሸፈነ በምን ተሸነፈ ሲባል በክርስቶስ ትንሣኤ ሁኔታ ተሸፍኖ ዛሬ ቤተ ክርስቲያናችን ሁኔታ አለ። እና ትንሣኤ ስናከብር የሰላማችን ትንሣኤ በሀሰት አይዋንታ እንዳይሸፈን፣ የትዳራችሁ ትንሣኤ እንዲሁ ባልሆኑ ሰዎች የልጆቻችሁ ትንሣኤ ባልሆኑ ሰዎች ባልሆነ ያ የመዋደድ የባለ ምናምንሽ ፍቅራችሁ ትንሣኤ ባልሆነ ነገር እንዳይሸፈን አላፍነቱና እንደምትወስዱ የቀጠለ ነው። እንደገና እውነተው እየመራ እንደሚሄደው ሁሉ ክርስቶስ በዝግ ቤት ገብቶ ከሰበካቸው ጎኑን እጁን እግሩን ካሳያቸው በኋላ ካመሩ በኋላ እነሱን ማውራት መስበት ጀመሩ። በተለይ ቅዱሳት አንስት ግን አብልጠው መስመት ጀመሩ ይላል። ትንሽ እንኳን ሳይቀጥል አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ምስና መቃብርን አጥፍቶ እንደ እኔ በእኔ ያመነ ሁሉ በክብር ይነሳል እኔም ያላመነው ባንዲዮን በወርደት ይነሳል ብሎ የትንሳኤውን ብርሃን በዓለም ሁሉ ከፀሐይ በበለጠ ሁኔታ አብርቶ አምላካችን መድኃኒታችን ኢየሱስ ክርስቶስ ተነሳ። ምስጋና በሆነ አያንስም። እንዴት ነው በጉ ተወዳል

እንደሱ ልትመሰገን ይገባታል ማለት ነው። ያን ሁሉ ሐዘን ተሸክማ ከስደቱ ጀምሮ እስከ መስቀሉ፣ እስከ መቃብሩ ድረስ ነው ትንሳኤ ያመጣችብን ማለት ነው እና አምላካችን እግዚአብሔር በረከቷን በሁላችን ያሳድርብን። እና በትንሳኤ ወቅት በጣም ሲመላለሱ ያደረው አንደኛ እናታችን ቅድስ ድንግል ማርያም ናት። ማናልኳችው? እናታችን ቅድስ ድንግል ማርያም ከሌሎች ደጋግ ሴቶች ጋራ ልጇን እየተቀበረ። ቅዳሜውን ያዞሯት አልቻው እስቲ ዛሬ ሊሄድ ብላ ደግሞ ቅዳሜ ሌሊት ለወዳትና ሄደች። እናታችን ቅድስት ድንግል ማርያም ደግሞ ልክ ተረግሯቸዋል። ያችን መግደላዊት ማርያም የምትባለዋል መግደላዊት ማርያም የምትባለዋል ስለ እናታችን ስለ ቅድስት ድንግል ማርያም ወንጌላውያን ያልተናገሩ አምላካችን እግዚአብሔር ራሱ ስለተናገረና በአካል አካል በአካል ነው። በእንባ ተውጣ በሀዘን ተውጣ ሄዳ ስታሪ መቃብር ባዶ ሲሆን በጣም አዘነች፣ ተከዘች። በጣም የእድገቷ ያደገችበትን ወራት አሰበች። በዚያ በሶስት አመት ወደ ተመቅደስ እንዴት እንደገባች እንዴት እንዳደገች በዚያው ወቅት ግን

ወንድነቶቻቸው ወዳጃቸው የማይቀብሩ ብዙዎች ናቸው እና ያንን ተረክሽ ልብ ይበላል። አሁን ያን ልብ ይበላ የሚችል በዚህ አሁን ባልባችሁ ክዳችሁ መጠር ስትችሉ ግን መንገዱ ተዘግቶ ሊሆን ይችላል። አካባቢ ሰላም አልሆን ብሎ ሊሆን ይችላል። እናትን ያህል ነገር፣ አባትን ያህል ነገር፣ ወንድነትን ያህል ነገር በርቀት ስትሰሙና መርሳችሁ የቻላችሁ ሰዎች

አሁን ግን ጭንቅ ስለሆነብኝ አንድ ፍሬ ልጅ ስለሆነ በብዙ መከራ ያሳደግሁ ስለሆነ በክፉ አሟሟ ስለገደሉ ባይሆን ከመቃብር ገርሼ ልጅ ብዬሽ መጣሁ፣ ግን ሥጋ የለም አለች። ሥጋን ማን እንደወሰደው አላውቅም። አሁን በሀዘሌ ሀዘን ጨመርክብኝ፣ እንዲሁም በቆሰለ ልቤ ላይ ቁስል ጨመርክብኝ እያመስልታለላ አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠና፣ እናቴ ወይ ለምን ያስለቅስሻል? በቀራንዮ ደግሞ የፈሰሰው በጦር የተወጋው እንዲሁም ሙቶ ወደ መቃብር የወረደው ልጅሽ እኔ እኔ ደስ ይበልሽ አላትናል። ደስ ይበላታ ሆነ ያ ቅዱስ ገብርኤል በቤተ መቅደስ አደግድጎ እነዚህ እንደ ካይናቱ ያንን የምስራች ሲነግራት ተፈስሒ ያለ ሲነግራት የአምላክ እናት እንደምትሆን ሲነግራት ፊቷ ከፀሐይ የበለጠ የደመቀ ከጨረቃ የበለጠ የተዋበ ዘወትር ከፊቷ ላይ የደስታ ምንጭ የሚመነጭ የሚፈልቅባት እና የሀዘን ምንጭ የሚመነጭ ብሎ ነበር። ትንሣኤ መልካም ነው ብላ ያፊቷ ወደ ነበረ ወደ ደስታ ተቀየረ ይላል። ስማ የተመሰገነ ነው በሆነ ዛሬ አሁን ልጆቻቸው ሙተው ባሎቻቸው፣ ሚስቶቻቸው፣ ወገኖቻቸው ሙተው በሀዘን የተዋጡ ሰዎች እንደ እናታችን እንደ ቅድስት ድንግል ማርያም መነሳታቸውን ሲያስቡ የሀዘናቸው ክፍታቸው ላይ ይረካል ማለት ነው። እና የሚያዙት ሁሉ መጽናኛ ሆናለች ከዚህ በኋላ ነበረ ብዙሃት አመስገኖች የተመላለሱ አዩ መላእክትን አዩ። ቅድም እንዳልኋቸው መላእክት ነገሯቸው ወደ ሐዋርያት መጥተው ነገሯቸው፣ ግን ሐዋርያት ብዙም ጆሮ አልሰጡም ነበር ይላል። ስለዚህ ጆሮ መስጠት ያልቻሉ ሰዎች ሐዋርያት ደው ያንን ትንሣኤውን እንዲያረጋግጡ እንዲያሉ ብዙ ይደረስዝ ነበር ማለት ነው። ክርስቶስ ያውቃና እየተመላለሱ እየተሰቀሱ እነጠቆሰ የሚያዋንስ ወደ መቃብር ወስዷቸው ነበር። እነሱ እያዩ ደግሞ ግራ እየተጋቡ ተምረ ነበር እኮ እንግዲያ እንደሚሰቀል እንደሚነሳ ማለት ነው። ማን ወሰደ ወይ እያሉ ልክ አይሁድ ቅድም እንዳሉት አይነት እነሱ ግራ እየተጋቡ ወደ ቤታቸው ይመጣሉ። አዘምን በሶባቸዋሉ። ምን ማለት አይፈረድባቸው። እናታችን ቅድስት እንግዲህ ማርያም እና ሌሎች ቅዱሳት አንስት ግን በመቃብሩ ዙሪያ ዝምሮ ቆመው ያላችሁ ስለነበረ አምላካችን እግዚአብሔር እየተገለጠ ተነስቻለሁ ሁሉም ያን ደቀ መዛሙርት ነገራቸው እያለ የምስራቸው እየነገረ እያትናና ወደ ቤታቸው ይሰዳቸው ነበረ። እና እያ የሰሙ ሁለት ሰዎች ናቸው። ለማሳጠሪያ ይህን የሴቶችን ተነስቷል የሚል ዜና ከሰሙ በኋላ ከዚያ ከኢየሩሳሌም ትንሽ ወጣ ብላ ወደ ስልሳ ምራት ለሚላ ወደዚያ መንደራቸው ስለሆነ ተነስተው ጉዞ ጀመሩ ይላል ምን ጀመሩ ጉዞ ጀመሩ ሉቃስና ኒቆዲሞስ ሁለት ናቸው ከሰማ ሁለቱ አርድእት ናቸው ቁጥራቸውን ማለት ነው እና ተነስተው እየተጓዙ ነው ትንሣኤው ገና አላመኑም እንደተነሳ ግን እዱሳታን ነግሯቸዋል የመላእክትን ፊትም አይተናል መየት አይተናል ነጫጭ ልብስ ለብሰዋል ስለው ከመቃብሩ የለም። ለምንድን ነው ያው ከሞታል ጋር የም የምትፈልጉት ብሎ እንደዚህ ነጫጭ እየለበሱ ሰዎች ነገሩ ብሎ ያን ነግሯቸው ነበርእና ያን እያወጡ እያወሩ ምንድን ነገር ነው እያሉ እያዘኑ እየተከኑ በመቦቹም በአገላ አሰን እየጨመረባቸው እየጨምርባቸው አይ ብዙ ተስፋኳ አድርገነ ነበረ። ኢየሩሳሌምን እስራኤልን ነፃ አድርጋን ብለን ነበረ ካይዛር ከሮማ ግዛት ቅኝ ግዛት ነፃ ያደርጋል ብለን ነበረ ያሁሉ ታምራት ማድረግ ያሁሉ ደግነት አብሮ መቃብር ገባ። ያው እያዘሩ እያነቡ ክርስቶስ እኮ ተነስቷል። እነሱ ግን ባለማመናቸው አመሩሽ ባለማግኘታቸው ግን ያረክ ነበር። እንደዚህ ያለ ግጥማቸው ያወጋሉ ነበር። መልካም ነገር ተደርጎላችሁ መልካም ነገር እንዳትደረገላችሁ እግዚአብሔር ዘወትር ልትጨቀጨቁ ማለት ነው። የተደረገላችሁ ነገር አላያችሁትም።

እቅፍ አድርገን ጉልበቱን፣ ጫማውን ለምን አልሳመው የሚያሉ ነው የዋት የነበረ ማለት እና በሕይወታችን በሀገራችን ስላ ይህን ይመስላል። ብዙ አርቃቸው ብለን ከእኛ ከፊታችን የራቱ ለሀገር የሚጠቅሙ ሰዎች ነበሩ፣ ለሀገር የሚወጁ ሰዎች ነበሩ። ግን ከሄዱ በኋላ ነው ዛሬ የምናደካቸው ዛሬ የሚካተል ማለት አሁንም አመሸት ሰው እግዚአብሔር ሰው አያሳታል። ለሀገራችን ሰላ የቤተ ክርስቲያናችን ሰራ ለህይወታችን ለኑሯችሁ ለቤታችሁ መልካም ነገር የሚያደርጉ ሰዎች ከጎናቸው እነሱም መኖሩን ማግኘት ከተቻለ መቃጠል ነገር አይኖርም፣ መቆጨት ነገር አይኖርም ማለት ነው እና እንደነዚህ ሰዎች ዛሬ በዚህ እንደሰማናቸው ሁሉ ከአጠገባችን ያንን መልካም ነገር በጊዜው በሰዓቱ መጠቀም እንዳለብን የነዚህ ሰዎች ህይወት ያስተምረናል። በምንም በላይ ግን አምላካችን እግዚአብሔር በትንሳኤው አብሮ እንዳልተለያቸው ሁሉ ምንም እንደቱም ደግሞ እግዚአብሔር ከእኛ ጋር ሆኖ በመንገድ በስራችንም ሁሉ እንደሚያበረታል። ደግሞ ለናምንና ለረዳ ያስፈልጋል። ስለዚህ አምላካችን እግዚአብሔር በዚህ መልክ ወደ መልካም ነገር ወስዷቸዋል። እኔና እናንተንም ያለፈውን እንዳለፈው ሆኖ ለሚመጣው ንሳ መልተን መጠቀም እንችል መልካም ተቃሪ ሆነለን